ትታመናለህ ትታመናለህ። ሰላም ለናንተ ይሁንላችሁ። ውድ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን በመላው ዓለም ያላችሁ የመንግስቱ ወንጌል ዓለም አቀፍ ቤተ ክርስቲያን ወዳጆች፣ ቤተሰቦች፣ ለዚህ አገልግሎት ከፍተኛ እገዛ እያደረጋችሁ ያላችሁ ፓርትነሮች፣ እንዲሁም ደግሞ የማይነጥፍ የማይለወጥ ፍቅራችሁ ከቤተ ክርስቲያኒቱ አገልግሎት ጋር ለተያዘ እናትና አባት ወንድምና እህት ቤተሰቦች የእግዚአብሔር ቤተሰቦች በድጋሚ ወደ እግዚአብሔር ቤተሰቦች አሁን ያለሁትኝ እንደነገርኳችሁ፣ ከቦሌ ኢንተርናሽናል ኤርፖርት በቪአይፒ ሮድ መንገድ በኩል ድልድዩን ከተሻገራችሁ በኋላ ከኦቪድ ሪል እስቴት ፊት ለፊት በምትገኘው የመንግስቱ ወንጌል ዓለም አቀፍ ቤተክርስቲያን ቦሌ አጥቢያ ቅጥር ግቢ ውስጥ ላይ የተገኘሁበት ዋና ዓላማ ይሄ ነው። ግንቦት ሰላሳ አንደኛ ምዝገባ ወይም ደግሞ የአንደኛ ተመዝጋቢዎች ማለትም ለግንቦት ሰላሳ ሲሚንቶ፣ ለግንቦት ሰላሳ ፌሮ፣ ለግንቦት ሰላሳ ቆርቆሮ፣ ለግንቦት ሰላሳ ብረቶች ለግንቦት ሰላሳ ለግንባታ ግብዓት የሚሆኑ ለመጀመሪያው መሰረት ግንባታ ግብዓት የሚሆኑ ለመሰረት ቁፋሮ ግብዓት የሚሆኑ አንዳንዶቻችሁ ቃል እንደገባችሁልን ሲኖትራኮችን አንዳንዶቻችሁም ደግሞ ቃል እንደምትገቡልን ማሽኖችን አንዳንዶቻችሁም ደግሞ እንደምታመጡት ስጦታዎች ዛሬም ደግሞ በዚህ ይህንን በምትመለከቱ በመላው ዓለም ያላችሁ ቅደም ብዬ እንደጠቀስኩት ሁልጊዜ ከቤተክርስቲያኒቷ ጋር ከዚህ አገልግሎት ጋር ወዳጅ የሆናችሁ በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች ኢትስ አ ጉድ ፕሪቪሌጅ እግዚአብሔር የሰጠን ትልቅ ፕሪቪሌጅ ነው። በዚህ ቦታ ላይ አንደኛ ዙር ለመሰረቱ የሚል ቻሌንጅ ይዘን መተናል። ይሄ ቻሌንጅ ክብር ለእግዚአብሔር ይሁን። በመላው ዓለም የምትሰሙ በመላው ዓለም የምታደምጡ አሁን ይህንን የማድመጥ እድል እግዚአብሔር የሰጣችሁ ከላይ በምታዩት ዌስተን ዩኒየን፣ ከላይ በምታዩት ፔፓል፣ ከላይ በምታዩት የባንክ አድራሻ በእነዚህ ሁሉ በመሳተፍ ምንም እንኳን በአካል ባትገኙ፣ ምንም እንኳን በአካል ባትመጡ፣ እናንተ የምትልኩት ገንዘብ ለስሚንቶ፣ እናንተ የምትልኩት ገንዘብ ለብረት፣ እናንተ የምትልኩት ገንዘብ ለተለያዩ አይነት የአንደኛ ምዝገባ ወይም የአንደኛ ዙር ምዝገባ ለመሰረቱ በሚለው ቻሌንጅ ላይ የሚሳተፍ ይሆናል። ውድ እግዚአብሔር ቤተሰቦች፣ ሁልጊዜ ቆመን ስንለምናችሁ ደስተኞች የሆናችው ለእግዚአብሔር ቤት እንደሚሰራ የምትረዱ ለእናንተ ማሳሰብ የምፈልገው ይሄ ነው። ግንቦት ሰላሳ የአንደኛ ዙር ለመሰረቱ የሚል ቻሌንጅ ነው ያለ። ምን ማለት ነው? ከግንቦት ሰላሳ ጀምሮ የሚመጡት ማንኛውም ግብዓቶች ለመሰረቱ የሚውሉ ናቸው። ስለዚህ ከግንቦት ሰላሳ ጀምሮ በሚደረገው ፈንድሬዚንጎች፣ በሚደረገው ሩጫዎች፣ በሚደረገው የግብዓት አቅራቦት ጥያቄዎች የምናደርገው ይሄ ነው። ለመሰረቱ ለእግዚአብሔር ቤት መሰረት ለሚገነባው መሰረት ለሚሆነው መሰረት ክብር ለእግዚአብሔር ይሁን። ሁለት ነገሮች እናደርጋለን። አንደኛ ጊዜያዊ የሆነ የማምለኪያ አዳራሽ ይሰራል። በዚህ ጊዜያዊ የሆነ ማምለኪያ አዳራሽ የምናደርግበት ዋና መንገድ እያመለክን እየሰራን ስለምንሄድ ነው ማለት ነው። በዚህ በምታዩት አካባቢ ጊዜያዊ የሆነ የአምልኮ አዳራሽ ይዘጋጃል። የንጽህና መስጫ ቦታዎች ይዘጋጃሉ፣ ቶሌቶች ማለት ነው። የሰንበት ትምህርት ቤት እንዲሁም ደግሞ የአገልግሎት የጸሎት የደህንነት ማስተማሪያዎችን በሚገባ አስተካክለን እናደርጋለን። ኢንጂነሮቻችን የተዋጣላቸው ጎበዞች ናቸው። እግዚአብሔር አምላክ ክብሩን ይውሰድ። እነሱ በሚያመጡት ጊዜያዊ በሆነ ዲዛይን ምን እናደርጋለን እንጀምራለን። ከሱ ፊት ለፊት ቦታውን የምንመርጥበት ዋና መንገድ ለሚቀጥሉት ቁፋሮች፣ ለምናዋጣው የመሰረት ቁፋሮች ግንባታዎች መንገድ እንዳይከለክል መግቢያ እንዳይከለክል እየተደረገ ያ ያየነውን አሁን ከጀርባዬ የምትመለከቱትን ወይም ደግሞ በመሃል የሚገባውን ይህን የምታዩትን ዲዛይን የቤተክርስቲያኒቷን ዲዛይን ቁፋሮ የመጀመሪያ ቁፋሮ የመሰረት ቁፋሮ የተለያዩ ስራዎች ጅማሬ ይሆናል ማለት ነው። ስለዚህ በዚሁ ቀጠል አድርጌ መናገር የምፈልገው አንደኛ አምልኮ ይካሄዳል። አምልኮ እየተካሄደ ቁፋሮ ይጀመራል። አምልኮ እየተካሄደ ግንባታው ይጀመራል። ይሄኛውን አምልኮ በማይረብሽ መንገድ፣ መግቢያውን በማይረብሽ መንገድ፣ ስራውን በማይረብሽ መንገድ ለእግዚአብሔር ቤት የሚኖረንን ገንዘብ ስጦታዎች የተለያዩ እጅ መንሻዎች እያደረግን የአንደኛ ዙር ተመዝጋቢዎች ዋና አልቲሜትሊ፣ ታርጌታችን የአንደኛ ዙር ተመዝጋቢዎች ስጦታ ለመሰረቱ የሚል ነው። ለመሰረቱ። ስለዚህ ለቤተሰቦቻችሁ ንገሩልን፣ ለሚወዱን ሰዎች ንገሩልን፣ አገልግሎታችንን ለሚደግፉ ሰዎች ንገሩልን። አሁን ያለው ቻሌንጅ ለመሰረቱ ነው። ለመሰረቱ ፌሮ፣ ለመሰረቱ ብሎኬት ለመሰረቱ ማሽኖች፣ ለመሰረቱ ግሬደሮች፣ ለመሰረቱ እስካባተሮች፣ ለመሰረቱ እናዋጣለን። የእኔን እስካባተር ምሳሌ ለአንድ ወር ልሰጥ እችላለሁ፣ ሲኖትራኬን ለሁለት ወር። አሁን እንደዚህ የሚሉ ቅዱሳን የቤተ ክርስቲያናችን አባላቶች እጅግ በዝተዋል። ለመሰረቱ፣ ለመሰረቱ ገንዘቤን፣ ለመሰረቱ መቶ ዶላር፣ ለመሰረቱ አምስት መቶ ዶላር፣ ለመሰረቱ አንድ ሺ ዶላር፣ ለመሰረቱ ወርቄን፣ ለመሰረቱ ሀብቴን ለመሰረቱ መሬቴን ለመሰረቱ ንብረቴን ለመሰረቱ ማንኛው ለቤተ ክርስቲያን መሰረት። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን። ስለዚህ አደራ የምላቸው ይሄ ነው። ከግንቦት ሰላሳ ጀምሮ ለእግዚአብሔር ቤት መሰረት የምናዋጣበት ጊዜ ነው። ግንቦት ሰላሳ እንዴት ነው የምንገናኘው? ከግንቦት ሰላሳ ጀምሮ በዚህ ቦታ ላይ እቃዎችን መቀበል እንጀምራለን። ግንቦት ሰላሳ ከማለዳው አምስት ሰዓት ጀምሮ እጠብቃችኋለሁ። በዚሁ ቦታ ላይ ድንኳን ተጥሎ፣ በዚሁ ስፍራ ላይ ምን እናደርጋለን? እናስረክባለን። ሲሚንቶቻችንን ያስጫንን፣ በፌሮ ፌሮ ያስጫንን፣ በመኪናዎቻችን ንብረት የጫንን አሸዋ፣ ሲሚንቶ፣ ቆርቆሮ፣ ሚስማር፣ የተለያዩ ነገሮች ለእግዚአብሔር ቤት ይሆናል የምንለውን እያመጣን እያስመዘገብን፣ በዚህ ቦታ ላይ እኔ ራሴ እየተሸከምኩ እኔ ራሴ እየተቀበልኩ እኔ ራሴ በትከሻ ይዤ እኔ ራሴ እየተሸከምኩ በዚህ ቦታ ላይ እኔ ራሴ እየተቀበልኩ የምታመጡትን ስጦታዎች ሁሉ እንቀበላለን። ለእግዚአብሔር ቤት አንደኛ ዙር ምዝገባ ለመሰረቱ ወደ እግዚአብሔር ቤተሰቦች ግንቦት ሰላሳ በዚህ እንገናኝ። አድራሻውም በደንብ ያዙ። ይሄ ዩቱብ ይሄ ቪዲዮ በሚለቀቅበት በዛ ስሩ ላይ የጂፒኤስ ሎኬሽን እናደርጋለን። ወዳችኋለሁ ግንቦት ሰላሳ ከማለዳው 5 ሰዓት ጀምሮ ማንም ሰው ባዶ እጁን እንዳይመጣ፣ ማንም ሰው በእለቱ ለመሰረቱ የሚሆን መዋጮ የምናደርግበት ነው። ከክፍለ ሀገር የምትመጡ ሰዎች አድራሻውን በደንብ ተመልከቱ። የኢትዮጵያ አየር መንገድ ቪአይፒ ሮድ ድልድዩን ተሻግረን ወደ ገርጂ የሚገነጠለውን ትተን አልፈን ኦቪድ ሪል ስቴት የቱ ጋ ነው ብለን በዛ ፍለፊት ላይ የመንግስቱ ወንጌል ዓለም አቀፍ ቤተክርስቲያን ቆርቆሮውን ዲዛይኑን ታዩታላችሁ። አሁን አገልጋዮች ከውጭ እያሳዩን ያሉት የቆርቆሮውን የቀለሙን አይነት ታያላችሁ። እዛ ጋር ስትደርሱ የመንግስቱ ወንጌል ዓለም አቀፍ ቤተክርስቲያን ደርሳችኋል። በእርግጥም አገልጋዮች በር ላይ ቆመው ይጠብቃሉ። ሁሉ ለእግዚአብሔር ክብር ይሁን። ግንቦት 30 ከማለዳው አምስት ሰዓት ጀምሮ በዚህ ለተ ቅዳሜ እንገናኛለን። ስለዚህ ውድ እግዚአብሔር ቤተሰቦች በግንቦት ሰላሳ እለተ ቅዳሜ እለተ ቅዳሜ አገልግሎት የማይኖረን መሆኑን በጠቅላላ የምንሰባሰበው እዚህ መሆኑን አውቃችሁ አገልጋዮችም ምእመኖችም እንዲሁም የምትወዱን በመላው ዓለም ያላችሁ የእግዚአብሔር ቤተሰቦችም እዚሁ ስጦታችንን ይዘን እንድንገናኝ ከማለዳው አምስት ሰዓት ጀምሮ እየተሸከምን የምንረከብ መሆኑን በጌታ ፍቅር አደራላለሁ። አምላክ ኢየሱስ ይባርካችሁ። ወዳችኋለሁ ለበለጠ መረጃ ከስር ያለውን ስልክ በመደወል ምን ይዤ ልምጣ ቤተ ክርስቲያን ምን ይዤ ብመጣ ነው ጥቅም የሚሆንላት ለመሰረቱ ምን ልግዛ በማለት ከግንቦት ሰላሳ ጀምሮ ቻሌንጁ ተጀምረዋል ስለዚህ ዴዋን የሚጀምረው ግንቦት ሰላሳ ላይ ነው ግንቦት ሰላሳ የምናዋጣው መዋጮ ሁሉ ለማን ለመሰረቱ አንደኛ ተመዝጋቢዎች ለማን ለመሰረቱ ሰላም ለእናንተ ይሁንላችሁ ተመልከቱት። እግዚአብሔር ያደረገልንን ቦታ እግዚአብሔር ክብሩን ይውሰድ። አመሰግናለሁ። ነብይ ኤርምያስ ሁሴን ነኝ፣ ከመንግሥቱ ወንጌል ዓለም አቀፍ ቤተክርስቲያን።